ሰላም፣ ሰላም ውድ ተማሪዎች እንዴት ናችሁ? ዛሬ ደግሞ አዲስ ርዕስ ይዤላችሁ መጥቻለሁ። እንግዲህ ለስድስተኛ ክፍል ተፈታኞች የሚሆን በ2016 ዓ ም ሚኒስትሪ የተፈተኑትን የእንግሊሽ ፈተና ነው ይዤላችሁ የመጣሁት። እንግዲህ ይህንን ፈተና አርባ ጥያቄ ነው በአጠቃላይ ያለው። ስለዚህ በሁለት ክፍል ከፍለን እናየዋለን። እስከ ሀያ ያለውን በዚህ ክፍል እንሰራዋለን። በሚቀጥለው ክፍል ደግሞ ከሃያ አንድ ጀምሮ እስከ አርባ ያለውን የምናይ ይሆናል ማለት ነው። እንግዲህ ወደ ጥያቄዎቹ ከመሄዳችን በፊት ቪዲዮ ዩቲዩብ ያዳርሰው ዘንድ ላይክ ማድረግ፣ እንደዚሁም ደግሞ ለሌሎች ለምታውቋቸው ሰዎች፣ ለጓደኞቻችሁ ሊሆን ይችላል ለሚጠቅማቸው ሰዎች ሼር ማድረግ እና ለቻናላችን አዲስ የሆናችሁ እንደዚሁም ደግሞ እስከዛሬ እያያችሁ ቪዲዮችንን ግን ሰብስክራይብ ያላደረጋችሁ ሰዎች ሰብስክራይብ ማድረግ፣ የደውል ምልክቱን ደግሞ በመጫን አዳዲስ ቪዲዮዎች ሲገቡ እንዲደርሷችሁ ማድረግ እንዳይረሱ ማለት ነው። በቀጥታ ወደ ጥያቄዎቹ እንሄዳለን ማለት ነው። መጀመሪያ የምናየው ፓሴጅ ፓርት ነው። ምንባቡን እናነብና ወይም ፓሴጁን እናነብና ከዛ በኋላ ጥያቄዎችን እንሰራለን። እሺ፣ ለአንብ በሆነ መጀመሪያ ራፍሊ፣ ከዛ ግን እናንተ ቪዲዮን ፖዝ አድርጋችሁ ማንበብ ትችላላችሁ ማለት ነው። ምን ይላል? ሄልዚ ድሪንክስ ይላል። ድሪንኪንግ ሄልዚ ቤቨሬጅስ ኢስ ጀስት አስ ኢምፖርታንት አስ ኢቲንግ ሄልዚ ፉድስ ዋተር

ውሃ ነው ማለት ነው። ስለዚህ መልሳችን ሲ ይሆናል ማለት ነው። ሁለተኛው ወን ዩ ዊኒድ ድሪንክ ዋተር፣ መቼ ነው ውሃን መጠጣት ያለብን ይላል። ከዛ ምንባቡ ላይ ታዩታላችሁ። ስታዩት ኢትስ ኢምፖርታንት ቱ ድሪንክ ፕሌንት ኦፍ ዋተር ስሮዝ ዘ ደይ ስፔሻሊ ን አር ፕላይንግ ስንጫወት፣ በተለይ ይላል። ኦር ቢንግ አክቲቭ፣ ወይም ደግሞ በጣም አክቲቭ ስንሆን ማለት ኤክሰርሳይዝ ምናምን ስንሰራ ማለት ነው። ስለዚህ የትኛው ነው ማለት ነው? ወን ዊ ስሊፕ አይደለም፣ በጣም ሞር መጠጣት ያለብን ነው እንጂ ስንተኛ ምንጠጣም ችግር የለውም። ወን ዊ ኤክሰርሳይዝ ስንጫወትና በተለይ አክቲቭ ስንሆን ይላል አይደል? ስለዚህ ይሄ ይሆናል። ወን ዊ ኢት ስንበላ፣ ስንበላ መጠጣት አለብን፣ ግን አኮርዲንግ ቱ ምንባቡ ነው። እሺ፣ በፓሴጁ መሰረት ነው የምትሰሩት፣ የእናንተን የግላ አስተያየት አይደለም። ፓሴጁ ምን ይላል እንጂ ሌላ ነገር አይደለም የምትሰሩት። ወን ዊ ሲት እናንተ አሁን ስትበሉ ወይ ስትቀመጡ ወይ ስትተኙ መጠጣት ልትፈልጉ ትችሉ ይሆናል። ግን እንደምንባቡ ዌን ዊ ኤክሰርሳይዝ ነው መጠጣት ያለብን ማለት ነው። ሶስተኛው ሃው ማኒ ሄልዚ ድሪንክስ አር ቶልድ ኢን ደ ፓሴጅ፣ ፓሴጁ ላይ ስንት ድሪንኮች ተጠቅሰዋል? ዋተር ተጠቅሰዋል፣ ከዛ በኋላ ሚልክ ተጠቅሷል፣ ከዛ ደግሞ ፍሩት ጁስ ተጠቅሷል። ስለዚህ ሶስት አይነት መጠጦች ነው የተጠቀሱት። ስለዚህ መልሳችን ሲናው ማለት ነው። አራተኛው ዊች ድሪንክ ኮንቴንስ ሚኒራልስ ዛት ቢውልድ አውር ቦዲ ምንባቡ ላይ ስናይ ሚልክ ምን አለው ብለን ነበር። ሚልክ ካልሺየም አለዋልን። ከዛ ካልሺየም ደግሞ ቦናችንን እንደዚሁም ደግሞ ጥርሳችንን ይገነባል ብለን ነበረ። ስለዚህ የሚገነባ ቢውልድ አውር ቦዲ የሚያረገው የሚያደርገው ሚልክ ነው ማለት ነው በምንባቡ መሰረት። እንዳልኳችሁ እኔ አሁን ስሰራ ምንባቡን ቅድም ሳንብ ካላዳመጣችሁት በደንብ ወይም ደሞ ካላነበባችሁት ተመለሱና በደንብ አንበቡት። መጀመሪያ ፓሴጅ ጥያቄን ለመስራት ሙሉ ማንበብ ይጠይቃል። ትንሽ ጥያቄውን እያየው ከዛ ዛ ጋር ፈልገዋለው ካልን አንደኛ ጊዜ የሚወስድብናል፣ ሁለተኛ ደግሞ የሆነ ሙሉ የሆነ ሀሳብ ስለሆነ የሌለን ስለ ፓሴጁ ምን እንደሚያወራ ስለምን እንደሚያወራ ራሱ አይዲያ አይኖረንም። ከጥያቄው ጀምረን ከዛ ወደ ፓሴጁ እየሄድን ብንሰራ ከሆነ ምንም መስራት አንችልም። በቃ በጣም የተዘበራረቀ ሀሳብ የሆንብንና ኤክስ በጣም ይገባብናል። ስለዚህ መጀመሪያ ፓሴጁን ሙሉን ማንበብ አለባችሁ። እሱ ከእናንተ ይጠበቃል ማለት ነው። መልሳችን ኤ ነው። ሌላኛው እንግዲህ ፓሴጁ ፓርት ይህንን ይመስላል። ስፒኪንግ ፓርት ወይም ደግሞ ዲያሎግ ፓርት ነው አሁን የምናየው። አንደኛው ሲል ሌላኛው ምን ሊመልስ ይችላል የሚለውን ማለት ነው። አብሳላት ምናለች? ዲዩ ላይክ ጎይንግ ፎር ቫኬሽን ዊንተር በዊንተር ቫኬሽን መሄድ ባኪሽ ሜድ ትወጃለሽ ወይ አለቻት። ሴት ስለሆነች ረዴት ከዛ ረዴት ኖ ዋለች ዳሽ ቢኮዝ ዊንተር እስ ኮልድ ን ሬኒ። ምክንያቱም ዊንተር ኮልድ እና ሬኒ ነው። ስለዚህ አይ አለች። አይ ካለች በኋላ ምን ልትል ትችላለች? ነው ኖ አይ ዲስ ላይክ አይ አልወድም፣ ምክንያቱም ዊንተር ኮልድ እና ሬኒ ነው ልትል ትችላለች አይደል? ይሄ ይሄዳል አይ አይ ላይክ አይ እወዳለሁ፣ ቢኮዝ ዊንተር ኮልድ እና ሬኒ ዊንተር ኮልድ እና ሬኒ ነው ግን ድዩ ላይክ ስላለቻት አወዳለው ነው ልትል የምችለው እንጂ አይ አልወድም ልትላችል፣ ማለት አይና ወዳለው ሁለቱ አንድ ላይ ሄዱም። ኖ ካልን ቀጥሎ የሚመጣውም ኔጌቲቭ አይዲያ መሆን አለበት ማለት ነው። ስለዚህ ቢ አይሆንም። ሲ ደግሞ አይ ላቭ ኖ፣ አይ ላቭ አይ ወዳለሁ ሊሆን አይችልም። ምክንያቱም የተጠየቀው በፖዚቲቭ ስለሆነ ምንመልሰው ወይ በኔጌቲቭ ከሆነ ኔጌቲቭ ነው የምንጠቀመው። ዲ አይወንትቱ ኖ አይወንትቱ ስለዚህ ቢ ሲ እና ዲ አንድ አይነት አይዲያ ነው ያላቸው። የተለየው ኤ ነው። አይ አልወድም። ምክንያቱም ዊንተር ኮልድና ቀዝቃዛና ዝናባማ ስለሆነ በዊንተር ቫኬሽን ሜድ አልወድም ነው ያለቻት ማለት ነው። ረዴት ስለዚህ መልሳችን ኤ ነው። ስድስተኛው በአምላክ ዳሽ ለአምሮት ደግሞ ሺ ኢዝ ቶል ኤንድ ስሊም በአምላክ ምን ብላ ብትጠይቃት ነው ለአምሮት እሷ ረጅም እና ስሊም ናት ብላ ልትመልስ የቻለችው ነው። ኤ ሀው ዝ ዮር ማም እናትሽ እንዴት ናት? ይህ ስለ ጤንነቷ ነው አደለ? እንዴት ናት? ሀው ምናም ካልን ጤንነትን ምናምን ምንጠየቅበት አገላለጽ ነው ይሄ አይሆንም። ዋድ ዝ ዮር ማምስ ጆብ የእናትሽ ስራ ምንድን ነው ስትላት፣ ሺ ዝ ቶል ኤንድ ስሊም ልትላት አትችልም። ዌር ዳዝ ዮር ማም ሊቭ እናትሽ የት ነው የምትኖረው ስትላትም፣ ሺ ዝ ቶል ኤንድ ስሊም ልትላት አትችልም። ዲ ደግሞ ሃው ካን ዩ ዲስክራይቭ ዩር ማም እናትሽን እንዴት ትገልጫታለች ስትላት እሷ ረጅም ናት ምናምን እያለች ነው የምትገልጽላት አይደል? ስለዚህ ዲ ነው የሚሆነው ማለት ነው። መልሳችን ዲ ነው። እንደዚህ እያደረጋችሁ እንዲህ ብትል እንዲ ልትል ትችላለች፣ እንዴት ይሆናል እያላችሁ መረዳት አለባችሁ ማለት ነው። ከዛ ደግሞ ብዙ ጥያቄዎችን ስትሰሩ በሰራችሁ ቁጥር ደግሞ የሆነ ዲያሎግን የመረዳታችሁ አቅም በጣም እየጨመረ ይሄዳል። ብዙ ጊዜ ዲያሎግ በጣም የሚሰራ ፓርት ነው። ስለዚህ ዲያሎግ ፓርትን መስራት አለባችሁ። እንደውም ተማሪዎች ብዙ ጊዜ የማይሰሩት ፓሴጅ ፓርት ነው። ፓሴጅን ደግሞ ያው እንደነገርኳችሁ ኳችሁ ከጥያቄ ጀምረው ወደ ፓሴጅ ስለሚሄዱ ነው የማይሰሩት። ግን ፓሴጅ ሙሉ አንብባችሁ የምትሰሩ ከሆነ ጊዜያችሁን ይቆጠባል። እንደዚሁም ፓሴጁን አንዴ ስለተረዳችሁት በአንዴ ብዙ ጥያቄዎችን መስራት ትችላላችሁ። ሳት ትመላለሱ ማለት ነው። ሰባተኛው ስምረት ሀው ዳዝ ችከን ካምስ ኢንቱ ቢንግ ቺከን ወይም ዶሮ ወይም ጫጩት ሊሆን ይችላል። እንዴት ነው ወደ መኖር ልትመጣ የምትችለው? እንዴት ነው አገኛኘቷ ማለት ነው፣ አፈጣጠሯ እንዴት ነው ነው። ከዛ ሲሞን ምን ብሎ ሊመልስላት ይችላል? ኢት ካምስ ፍሮም አንኢግ ከእንቁላል ነው የምትመጣው አላት። ከዛ ከእንቁላል ነው አደለ ዶሮ የሚገኘው ግን ይሄ ልክ ነው መልሱ። ግን ደግሞ ሞር በጣም የተሻለውን ከአራቱ ነው የምትመርጡት ማለት ነው። ቢ ሄንሌስ ኤግ ዶሮዋ ሴቷ ዶሮ ማለት ነው፣ እንቁላል ትጥላለች። ዘ ኤግስ ጊቭ እ ቼክ ከዛ ኤጉ እንቁላሉ ደግሞ ይሰጣል፣ እሷን ቼክን ይሰጣል፣ ለም ይላል። ስለዚህ እንደዛ ነው ፕሮሰሱ። ግን እስኪ ሲን ደግሞ እናየው። ኢት ግሮስ አፕ ፍሮም ሄንስ ኤግ በዶሮዋ እንቁላሉ ውስጥ ያድጋል። ዊዝን ሳም ዊክስ በጥቂት ሳምንታት፣ ኢን ዘ ፋርም ፋርም ውስጥ ወይም እርሻ መሬት ውስጥ ነው የሚያድገው ፋርም ላይ ነው የሚያድገው እያለን ነው። ይሄ አይሆንም። ፋርም ላይ ሊሆን ይችላል ቤት ውስጥ ነው አይደለ። እንቁላሉን ትጥላለች፣ ከዛ እንቁላሉ ውስጥ ትታቀፈውና ወይም ደግሞ ይፈለፈላል ማለት ነው፣ ውስጥ ላይ በሙቀት አማካኝነት። ዲ ደግሞ ፈርስት መጀመሪያ አለ ሄሌስ ኤግ መጀመሪያ እንቁላሉ ዶሮ እንቁላሉን ትጥላለች። ኔክስት ከዛ በመቀጠል ዘ ኤግ ሃች እንቁላሉ ይፈለፈላል። ዘን ዘ ቺክ ግሮስ አፕ ከዛላ ቼክ ደግሞ ያድጋል አለን። ስለዚህ ይሄ መፈልፈል አለበት እንቁላሉ ውስጡ በሙቀት አማካኝነት እንቁላሉ የምንበለው ነበር አይደለ እሱ ግን ሙቀት ሲያገኝ ወደ ዶሮነት ይቀየራል ማለት ነው። ስለዚህ እንደዚህ አይነት ፕሮሰስ ያለው ነገር ሲጠየቅ ፈርስት እንደዚህ ከዛ ኔክስት እያለን ነው ምንገልጸው እንጂ እንደዚሁ በአቅባጭሩ ላንገልጸው እንችላለን። ስለዚህ ደቤስት ካራቱ ዲ ነው መሆን ያለበት መልሳችን። ስለዚህ መልሳችን ዲ ነው ማለት ነው የሚሆነው። ስምንተኛው ዳያሞ የሆነ ጥያቄ ጠይቋል። ከዛ ማርያም ናለች ኢን ማይ ቪው፣ በእኔ አስተያየት ኢትስ ጉድ፣ ይሄ ጥሩ ነው። ኢት ሜክስ አወር ካፒታል ሞር ቢዩትፉል፣ የእኛን ካፒታል ወይም የኛን ዋና ከተማ ማለት ነው ሞር ቢዩትፉል ያረጋታል። እንደውም ይሄ ምን ብሎ ቢጠይቃት ነው ስለ ካፒታል ማማር ጥሩ ነው ምናምን ልትል የቻለችው ነው ኤ ዋት ኢዝ ዮር ኦፒንየን አባውት ዘ ሪፎርሚንግ ዘ ሲቲ። ሲቲው ላይ በሚከናወነው ለውጥ ምንድን ነው ያንቺ ኦፒንየን፣ ያንቺ ሀሳብ ከተማዋ ላይ እየተከናወነ ያለው ለውጥ ላይ ያለሽ ሀሳብ ምንድን ነው ነው ያላት። እንደዛ ቢላት ልክ ነው ማለት ነው። ቢ ደግሞ ዱ ዩ አግሪ ዊዝ ዘ ሪፎርሚንግ ሲቲ። ሲቲ ላይ ወይም ከተማ ላይ እየተፈጸመ ባለው ለውጥ ትስማሚያለሽ ይህም ሊያስኬድ ይችላል። እንደዚህ ብሎ ብጠይቂያት ኢንማይ ቪው ኢትስ ጉድ ምናምን ብላ ልትመለስ ትችላለች። ችግር የለውም ግን ኦፒኒየን ስላለ እዚህ ጋር ከዛ ሷ ደግሞ ኢንማይ ቪው ብላ ስለጀመረች ስለዚህ የእሷን ኦፒኒየን ነው እየተናገረች ያለው ከሚለው ጋር ስለሚሄድ ኤ ሊሆን ይችላል ሞር ቤስቲ የሆነው ነው እንጂ ቢ መሆን ይችላል ሲ ደግሞ ሁዝ ሪፎርሚንግ ዘ ሲቲ ማን ነው ሲቲውን ለውጥ እያከናወነ ያለው ሲላት ይህ ሰው ስም ነው መጥቀስ የነበረባት ስለዚህ ሲ አይሆንም how is the city today ዛሬ እንዴት ነው ከተማ እንዴት ናት ዛሬ ሲላት እንደዚህ ልትል አልችልም ስለዚህ ሲናዲ አይሆንም ቢ ግን ትስማሚ ትስማሚያለሽ ሲላት እኔ እንደሚመስለኝ ይሄ ጥሩ ነው ምናምን ልትል ትችላለች ምንም ችግር የለውም ግን ለምንድነው ነው ኤ ነው የሚሆነው መልሱ ለምንድን ነው ኤ የሆነው what's your opinion አላት ያንቺ ሀሳብ? ምንድነው እዚህ ጋር ሲላት፣ የእኔ ሀሳብ ብላ ስለጀመረች ሁለቱ ስለተገናኘ መልሳችን ኤ ይሆናል ማለት ነው። ዘጠነኛው ሲያኔ ቻንስ ኢዝ ቤተር ዛን ሃርድ ወርክ እድል ጠንክሮ ከመስራት የተሻለ ነው አለች። ከዛ በኋላ ኤ ፋሪድ ምን ሊላት ይችላል ነው ፋሪድ ዶንቹ አግሪ አልተስማሚም? ድጋሚ እሱ ሊጠይቃት አይችልም፣ ምክንያቱም እሷ ኦሬዲ ሀሳቧን ነግረዋለች። ቻንስ ይበልጣል ከሃርድ ወርክ ብላ ሀሳቧን ስለተናገረች አትስማሚም እንዴ ሊላት አይችልም። ስለዚህ አይሆንም። የራሱን ሀሳብ ነው መሰንዘር ያለበት። ቢ አይ አም አፍሬድ አይ ዲስአግሪ እኔ ሙሉ ለሙሉ አለስማማን ማማን ባንቺ ሀሳብ ሊል ይችላል አይደል? እሷ የራሷን ኦፒኒየን እየተናገረች ቻንስ ቤተር ዛን ሃርድ ወርክ አለች። እሱ ደግሞ አይ ቻንስ ማ ከሀርድ ወርክ አይበልጥም። ጠንክሮ መስራት ነው እድለኝነት ነው እድላለኝ ብለን ዝም ብለን ተቀምጠን መኖር የለብንም አይነት ሀሳብ ካለው አይ አም አፍሬድ አይ ዲስአግሪ ሊላት ይችላል። ይሄ ልክ ነው። ሲ ደግሞ የስ ዊ መስት ወርክ ሃርድ አው እኛ ጠንክረን መስራት አለብን ሊላት አይችልም። ምክንያቱም እሷ ቻንስ ነው የሚበልጥ ያለችው፣ ስለዚህ ኖ ዊ መስት ወርክ ሃርድ ቢላት ዲጋ ኖ ቢሆን ኑሮ ይሆን ነበረ። ግን የስ ስለሚል ዲጋ ያስ ከሱ ሀሳብ ደሞ ከሱ ተቃራኒ ስለሆነ ያስ አይሆንም ማለት ነው። ዲ ደግሞ አይ ወንት ቱ ቢ ቻንስፉል እድለኛ መሆን በጣም እፈልጋለሁ ሊላት አይችልም። እሷ የራሷን ሀሳብ ስለነገረችው እሱ ደግሞ የራሱን ስለ ድልና ሀርድወርክ ላይ ያለውን ሀሳብ ነው መናገር ያለበት። ስለዚህ መልሳችን ቢ ነው ማለት ነው የሚሆነው አለስ ማማም ነው ሊላት የሚችለው። አስረኛው ፍሬንድ አንዱ ጓደኛችሁ መጥቶ አም ፊሊንግ ታይርድ ነው አሁን በጣም ድካም እየተሰማኝ ነው ዋት ሹድ አይ ዱ ምን ማድረግ አለብኝ ቢል ከዛ እናንተ ምን ብላችሁ ልትመልሱለት ትችላላችሁ ነው ኤ ዋትስ ዩር አድቫይስ የአንተ ምክር ምንድን ነው? ልናችሁ ምክንያቱም ምክር ስለግሹኝ እያለ ድጋሚ እኛ ምክር ለግሰን አንለውም አይደል። ቢ ደግሞ ካና ሄልፕዩ ልረዳህ ችላለሁ አንለውም። ድርዱኝ እያለ ነው ዞሮ ዞሮ። ከዛ ሲ ዩ ሃድ ቤተር ድሪንክ ቲ ሻይ ብትጠጣ የተሻለ ነው። ይሄ ምክር እየሰጠ ነው ነው ይሄ መሆን ይችላል። ሲ ዲ ደግሞ አይ ቲንክ ዩ አር ራይት ሲመስለን አንተ ትክክል ለምንለው አንችልም። ምን ላድርግ እያለን አንተ ትክክል ለ አንለውም መቼስ። ስለዚህ መልሳችን ሲናው ማለት ነው አስራ አንደኛው what's your feeling about unity? ስለ unity ያለ feeling ምንድነው ብላችሁ ጓደኛችሁን ጠየቃችሁት እናንተ። ከዛ ጓደኛችሁ ምን ብሎ ሊመልስ ይችላል? unity ማለት አንድነት ነው። ከዛ a i should help you አንተን ልረዳህ እችላለሁ፣ መርዳት አለብኝ፣ አንተን መርዳት አለብኝ እያለ ነው። ስለዚህ ስለ unity ነው የጠየቀን feeling ጋችን ስለ መርዳት ምንም የጠየቀን ነገር የለም። ቢ አይቶታሊ ሰፖርት ዲስ እኔ ሙሉ ለሙሉ እኔ እንደግፋለሁ ልንለ አልችልም። ሀሳባችን ገና አልተናገርንም ስለ ዩኒቲ ነው ማውራት ያለብንኛ አይ ቢሊቭ ኢት ኢዝ ስትሪንግስ እኔ ጥንካሬ እንደሆነ አምናለሁ ዩኒቲ ማለት ጥንካሬ እንደሆነ አምናለሁ እያለ ነው። ስለዚህ ይሄ መሆን ይችላል። ዲ ደግሞ ዩ ሹድ ናት ቲንክ ዛት ያንን ማሰብ የለብህም። ስለምን እንደዚህ ሊሆን አይችልም ስለ ዩኒቲ ያለንን ፊሊንግ ነው መናገር ያለብን። ዝሮ ዝሮ እንደዚህ ሲጠየቅ፣ ስለዚህ መልሳችን ሲ ነው የሚሆነው። ቀጣይ ደግሞ ያለው ፓርት ግራመር ፓርት ነው። ግራመር ፓርቱን በዚህ ክፍል አንጨርሰውም። ከ13 ጀምሮ እስከ 20 ድረስ ግራመር አለ። እንዲሁም ከ21 ጀምሮም የሚቀጥሉት ጥያቄዎች ግራመር ፓርት ስለሆኑ፣ ከ13 እስከ 20 ያሉት ግራመር ፓርት እንሰራለን ማለት ነው። 13ኛው አይ ኤንድ ማይ ፍሬንድስ ዳሽ ሳይንስ ሙዚየም የስተርዳይ አይ ኤንድ ማይ ፍሬንድስ ብዙ ሰው ነው አይደለ? ፍሬንድስ ዳሽ ዘ ሳይንስ ሙዚየም የስተርዴ። የስተርዴ ስላለ ምንድነው? ፓስቴንስ ነው። ፓስቴንስ ከሆነ ቨርቭ ቱ ፎርም ነው የምጠቀሙው። ስለዚህ አይ ኤንድ ማይ ፍሬንድስ ቪዚቲንግ አይሆንም። ቪዚትድ ቪዚትስ፣ ቪዚት። ስለዚህ ቪዚቲንግ ኮንቲኒየስ ነው። ቪዚትስ ደግሞ ቨርቤስ ነው። ቪዚት ቨርብ ዋን ነው። ስለዚ እኛ የምንጠቀመው ቪዚትድ የሚለውን ቨርቭቱ ፎርሙ ይሄ ነው ማለት ስለዚህ አይ ኤንድ ማይ ፍሬንድስ ቪዚትድ ሳይንስ ሙዚየም የስተርደይ፣ እኔና ጓደኞቼ ትናንትና ሳይንስ ሙዚየምን ጎበኘን እያለ ነው። ስለዚህ ቪዚትድ የሚለው ነው የሚሆነው። አስራ አራተኛው ስምረት ቢዚ ናው፣ ስምረት ቢዚ ናት። አሁን ሺ ብላንክ ሄር ኢንግሊሽ አሳይንመንት ናው ስላለ ምንድን ነው አሁን ፕሬዘንት ቴንስ ነው። አሁን ነው። ስለዚህ እሷ ምንድን ነው እያደረገች ያለችው? የእንግሊሽ አሳይመንቷን እየሰራች ነው የሚሆኑው። ስለዚህ ሺ ዳዝ ሄር ኢንግሊሽ አሳይመንት፣ ይሄኛው ዳዝ አይሆንም ለምደው ዳዝ ይሆነው ሲምፕል ፕሬዘንት ቴንስ ሳይሆን ሲምፕል ፕሬዘንት ኮንቲንዩየስ ቴንስ ነው ይሄ መሆን ያለበት። ሲምፕል ፕሬዘንት ቴንስ ማለት ምንድን ነው? ሀቢችዋል አክሽን ነው። ሀቢችዋል አክሽን ሲሆን ነው ስለዚህ አቢቹዋል አክሽን ማለት ሁል ጊዜ የምናረገው ሲሆን ማለት ነው። ለምሳሌ አይ ጎ ቱ ስኩል ኤቭሪ ዴይ ካልን ሲምፕል ፕሬዘንት ነው ይሄ። ለምንድን ነው ሁል ጊዜ ወደ ትምህርት ቤት ይሄዳለሁ። በተደጋጋሚ አንድን ነገር የምናረገው ከሆነ ሲምፕል ፕሬዘንት ነው የምናረገው። ከዛ አሁንም የምናረገው ያላለቀ፣ ሁል ጊዜ የምናረገው ድርጊት ሲሆን ሲምፕል ፕሬዘንት ጠቀማለን። ግን አሁን ነው አሁን ነው ብሏል፣ ግን አሁን ላይ እያረገችውን ያን ነገር ያለማቋረጥ አሁንም ሳውራም ያንን ነገር እያደረገችው ከሆነ ግን ምንድን ነው ፕሬዘንት ኮንቲኔት ነው የሚሆነው ስለዚህ ሺ ኢዝ ዶይንግ የሚለው ነው የሚሆነው ማለት ነው ፕሬዘንት ኮንቲኔት ሳብጀክት ፕላስ ኢዝ ኦር አር ኦር አም ፕላስ ቨርቫ ኤን ጂ ነው የሚሆነው ማለት ነው ስለዚህ ስምረት ኢዝ ቢዚ ናው ሺ ኢዝ ዶይንግ ሄር ሆም ሀር ኢንግሊሽ አሳይንመንት ምክንያቱም እሷ የእንግሊሽ አሳይመንቷን እየሰራች ነው። ስለዚህ ቢዚ ናት ነው የሚሆነው ዲ ነው ማለት ነው ማለት ነው። አስራ አምስተኛው አምናት ሹር እርግጠኛ አይደለሁም በት ቀነኒሳ ዳሽ ካም ቱሞሮ ቱሞሮ ካለ ታይም ኢንዲኬሽን መጨረሻ ላይ ቱሞሮ ሚል ከሆነ ወይ ኔክስት መንት ኔክስት ዊክ ሚል ከሆነ ፊቸር ቴንስ ነው ፊቸር ቴንስ ነው ስለዚህ ዊል ወይም ሻል ሚል ካለ ይሆናል። ግን ዊል ሚለው ነው ያዙት። ስለዚህ አምና ሹር በትቀነኒሳ ዊል ካም ቱሞሮ። ካን አይደለም፣ ሚ መስት አይሆንም። ዊል ካም ቱሞሮ ሚለው ይሆናል ማለት ነው። 16ኛው አይ ኮምፕሊትድ ማይ ፕራይመሪ ኤዱኬሽን ፕራይመሪ ኤዱኬሽን ኢን ጨርሻለው። ከዛ ናው አይ ብላንክ ሰመር ላንጉጅ ቱቶሪያል ክላስ። አሁን ሳመር ላንጉጅ ቱቶሪያል ክላስ ምን ምን ሊል ይችላል እዚህ ጋር አም ጎይንግቱ አቴንድ አቴንድ ላድረግ ነው። ዊል አቴንድ አቴንድ አደርጋለሁ። አም አቴንድድ ይህ ፓሲቭ ቮይስ ነው። ስለዚህ አይሆንም። ከዛ አቴንድድ ደግሞ ፓስት ቴንስ ነው። ፓስ ደግሞ አይሆንም ምክያቱም ነው ብሎናል። ስለዚህ ሚ ሊሆን ይችላል። ከሁለቱ አንዱ ነው። ሁለቱም ጎይንግቱም ዊልም ፊቸርን ነው የሚያመለክተው። ግን መጀመሪያ ኤቪደንስ ካለ አም ኮምፕሊትድ ማይ ፕራይመሪ ኤዱኬሽን። ስለዚህ ፕራይሜሪ ኤዱኬሽኑን ኮምፕሌት እንዳደረገ ኤቪደንስ አለን። ስለዚህ ያኛውን አቴንድ እንደሚያደረግ እናውቃለን። ስለዚህ ናው አይ አም ጎይንግ ቱ አቴንድ የሚለው ነው የሚሆነው ማለት ነው። ኤቪደንስ ስላለ መጀመሪያ የሆነ ነገር ስላለን ማለት ነው። አስራ ሰባተኛው ራሄል ስኮርድ ቴን። ራሄል አስር ስኮር አረገች ወይም አስር ማርክ አገኘች። አንድ ሎሊ ስኮርድ ሲክስ ኦን ዘይር ቴስት። ተፈተና ሲፈተኑ ሎሊ ስድስት፣ ራሄል አስር ነው ያመጣችው። ሶ ራሄል ዝ ዳሽ ሎሊ ራሄል ከሎሊ ምንድናት? አስ ክሌቨራስ ካለን ይሄ እኩል ነው ኢኳል ናቸው እያልን ነው። እኩል ላይ አመጡት እያልን ነው። አስ አስ ከሆነ ኢኳሊቲ ነው የሚገልጸው፣ ግን ራሄል ትበልጣለች። ኤ አይሆንም። ቢ ዘ ክሌቨራስ ራሄል ኢዝ ዘ ክሌቨራስ ሎሊ አይሆንም። ዘ ክሌቨራስ ካለን ከክላሱ ሙሉ ነው የምናወዳድራት ራሄል ራሄል ኢዝ ዘ ክሌቨራስ ስቱደንት ኢን አወር ክላስ ካለን ነው የሚሆነው። ይሄ ሱፐርላቲቭ ነው። ሱፐርላቲቭ አንድን ነገር ከብዙ ነገር ጋር ማወዳደር ሲ ደግሞ ራሄሊዝ ክሌቨረርዛን ሎሊ ራሄሊዝ ክሌቨረርዛን ሎሊ ከሎሊ ይልቅ ጎበዝናት ራሄልን እያል ነው ይሆናል ዲ ደግሞ ሞስት ክሌቨርዛን ሞስት ሚለው ምንድነው ሱፐርላቲቭ ነው እኛ ደግሞ የፈለግነው ምንድን ነው ይሄ ኮምፓራቲቭ ኮምፓራቲቭ ማለት ሁለት ነገሮችን ማወዳደር አንደኛውን ነገር ከአንደኛው ነገር ማወዳደር ሁለት ነገሮችን ብቻ ማለት ነው ወይም በቡድን ከሆነ ሁለት ቡድኖችን ወይ ሁለት ቤቶችን ብቻ ሁለት ነገሮችን ነው የምናወዳደረው። አንድን ከብዙ ነገር ጋር ከሆነ ሱፐርላቲቭ ነው። ክሌቨር የሚለው የሚወስደው አንድ ሲሌብል ስለሆነ ክሌቨር የሚለው ክሌቨረር ነው የሚሆነው። ክሌቨረር እንጂ ሞር ክሌቨር አይሆንም፣ ምክንያቱም አንድ ሲሌብል ስለሆነ። ግን እዚህ ጋር ሞስት ነው ያለው፣ ሞር እንኳን አላለውም። ለኮምፓራቲቭ ሞር ነው መሆን ያለበት። ስለዚህ ፋይናሊ መልሳችን ሲ ነው ማለት ነው። አስራ ስምንተኛው we dash our homework let's go and play የቤት ሥራችንን ሰርተን ጨርሰናል ነው ማለት ያለበት። ስለዚህ አሁን እንሂድና እንጫወት ነው ያለው። ስለዚህ ሰርተን ጨርሰናል የሚለውን ለመግለጽ የቱን ነው የምንጠቀመው? ዊ we has done has የሚለው ለሲንጉለር ነው ዊ ደግሞ ፕሉለር ነው። ስለዚህ አይሆንም። we have ደን done we have done our homework የቤት ሥራችንን ሰርተን ጨርሰናል። በቃ አሁን ጨረስን ማለት ነው። ልክ ሲናገር ነገሩ ሲያልቅ ማለት ነው ፕሬዘንት ፐርፌክት የምንጠቀመው እየተሰራ ነበር ከፓስት ጀምሮ፣ ከዛ በኋላ እስካሁን ድረስ ከፓስት ጀምሮ እስከ ፕሬዘንት እስካሁን ድረስ ተሰራ እና አሁን አለቀ። ሲያልቅ ምን አይነት ቴንት ነው? ፕሬዘንት ፐርፌክት። ስለዚህ ዊ ሃቭ ደን አር ሆምወርክ፣ የቤት ስራችሁ ሰርተን ጨርሰናል። ሌትስ ጎን ፕላይ፣ እንሂድና እንጫወት እያለ ነው ማለት ነው። ዊ ዱይንግ አይባልም። ሲጀመር ኢዝ ወይም አር መኖር አለበት ግን ቢኖር እንኳን ዊ አር ዱይንግ አውር ሆምወርክ ካለ አሁን የቤት ስራችን እየሰራን ነው። እንሂድና እንጫወት አይባልም። እየሰራን ከሆነ አንጫወትም ማለት ነው። ስለዚህ ሲ አይሆንም። ዲ ደግሞ ዊ ዳዝ አውር ሆምወርክ የቤት ስራችን እንሰራለን ሁልጊዜ እያለ ነው። ይሄ እንደዚህ አይነት ሲምፕል ፕሬዘንት ከሆነ ሀቢቹዋል አክሽን ነው ላልጓችሁ፣ የቤት ስራችን ሁልጊዜ እንሰራለን። እንሂድና እንጫወት አይሆንም፣ አይመጣም። ስለዚህ መሆን ያለበት ቢ ነው ማለት ነው። አስዘጠኛው ላስት ዊክ ማይ ፋዘር ብላንክ ኢንጎንደር ባለፈው ሳምንት። ስለዚህ ምንድነው ፓስት ቴንስ ነው ማለትነው ላስት ክ የስተር ላስት ንዝ ምናምን ካለ ፓስቴንስ ነው የሚሆነው። ማይ ፋዘር አባቴ ዳሽ ንጎንደር ምን ይላል? ኢዝ ኢንጎንደር ካለ አሁን ነው እያለንነውግን አሁን ዊክ፣ ስለዚህ ፓስት መሆን አለበት። ይሆም ቢ ደግሞ ማይ ፋዘር ል ቢ አባቴ ጎንደር ይሆናል ገና ወደፊት። ስለዚህ አይሆንም፣ ወደ ጎንደር ይሄዳል እያለ ነው። ሲ ደግሞ ማይ ፋዘር ዋዝ ኢን ጎንደር አባቴ ጎንደር ነበረ ላስት ዊክ እያለ ነው፣ ይሄ ይሆናል። ከዛ ዲ ደሞ ሃዝ ቢን ማይ ፋዘር ሃዝ ቢን ኢን ጎንደር ዲ ደሞ ማይ ፋዘር ሃዝ ቢን ኢን ጎንደር አባቴ ስቲል ነው ማለት ካሁን ድረስ። ጎንደር ነበረ እያለ ነው። ግን እኛ ያልነው ላስት ዊክ ነው። እሱ ግን እስካሁን ድረስ ጎንደር ነበር ያው አሁን መጣ ለማለት አይነት ነው ማለት ነው። ስለዚህ መልታችን የሚሆነው ፓስት ቴንስ ነው። ሙሉ ለሙሉ ያለቀ ነው። አሁን ላይ እየሆነ ያለ ድርጊት ስላልሆነ ወዝ ነው የሚሆነው። ሀያኛው ስቱደንትስ ዳሽ ሪስፔክት ትራፊክ ሩልስ ዋይል ክሮሲንግ ሮድስ። አስፓልት ሲያቋርጡ ወይም መንገድ ሲያቋርጡ ትራፊክ ላይቱን የሚበራው መብራት አለ አይደል? አስፋልት ላይ መኪናዎቹ ቁሙ፣ ከዛ ሰው ለፍ ምናምን የሚለው አረንጓዴ፣ ቀይ፣ ቢጫ መብራት አለ። እሱን ሩል የዛን መብራት ህግ ማክበር አለባቸው። ስለዚህ ስቱደንትስ ካን ካልን ምንድን ነው ማክበር ይችላሉ። ይችላሉ አይችሉም። ስለዚህ የራሳቸው ውሳኔ ነው። ስለዚህ አይሆንም። ቢ ደሞ ስቱደንትስ ሃቭ ቱ ማክበር አለባቸው፣ ግዴታ አይነት ነገር ነው። ሲ ደሞ ስቱደንትስ ሜ ሪስፔክት ሊያከብሩም ላያከብሩም ይችላሉ አይነት ነው። ሜ ካልን ፕሮባብሊቲ በጣም ዝቅተኛ ነው። ዲህ ደግሞ ስቱደንትስ ዊል ሪስፔክት ስቱደንቶች ያከብሩታል፣ ወደፊት ያከብሩታል፣ አሁን አያከብሩትም ነው። ወደፊት ትራፊክ ሩሉን ያከብሩታል ነው። ስለዚህ መሆን የሚችለው ቢ ነው ማለት ነው። ስቱደንትስ ግዴታ ትራፊክ ሩሉን ክሮስ ሲያደርጉ ማክበር አለባቸው ነው ማለት ነው። እሺ ተማሪዎች የዛሬው ቪዲዮ ይህንን ይመስል ነበረ። በሚቀጥለው ደግሞ ከ21 ጀምሮ እስከ 40 ያለውን ይዤላችሁ እመጣለሁ። በዛ ፓርት እንግዲህ ግራመር ፓርት እንዲሁም ፓሴጅ ፓርት፣ ሁለተኛ ፓሴጅ ፓርት አለው ይሄ ጥያቄ ማለት ነው። እሱን ይዤላችሁ የሚመጣ ይሆናል። ያላችሁን ጥያቄ፣ ሐሳብ፣ አስተያየት ኮሜንት ሴክሽን ላይ እንዲሁም ቴሌግራም ላይ ዲስክሪፕሽን ላይ ሊንኩ ስላለ መጠየቅ ትችላላችሁ። በዚህ ክረምት ደግሞ ሐምሌ እና ነሐሴ ማለት ነው የክረምት ኮርስ በፈለጋችሁት የክላስ ደረጃ ሆናችሁ መማር የምትፈልጉ ወደፊት ማስታወቂያ የምንለቅ ስለሆነ ቴሌግራም ቻናላችንን ጆይን ማድረግ ማስታወቂያ ሲለቀቅ እንድታዩ ለማሳሰብ እወዳለሁ ማለት ነው። ቪዲዮውን ላይክ፣ ሼር እና ሰብስክራይብ ማድረግ እንዳትረሱ። በሚቀጥለው ቪዲዮ እስከምንገናኝ ደህና ሁኑ፣ ቻው።